ብዬ ተናገርኳት መከርኳት፣ አልሰማለችም። በመሆኑ ዛሬ ማታ ላይ ሚስጢሩ የሚወጣበትና የቪዲዮ ማስረጃ ያለበት ቪዲዮ ይለቀቃል። ሁላችሁም ማታ ጠብቁ። ያኔ ፍርዳችሁ ስጡኝ። ብሬክስ ክፉ ነኝ፣ እኔ መጥፎ ነኝ፣ ብትሰድቡኝ፣ ብትዘልፉኝ፣ ምንም ብትሉኝ የዛን ሰዓት ምንም አይመስለኝም። ለምን እኔን ጥፋተኛ ሆናችሁ ስታገኙኝ ፍርዱን ስጡ። ፍርዱን የምትሰጡት እናንተ በራሳችሁ ቦታ ላይ ሆናችሁ ነው፣ በእኔ ቦታ ሆናችሁ አይደለም ፍርዱን መስጠት ያለባችሁ። ሙስሊሞች ጾመኞች ናችሁ፣ ክርስቲያንም ጾመኞች ናችሁ። በዚህ ሰዓት ብዙ ሰዎች እየተሳደባችሁ ነው። ባይዘወይ ጾም ይዛችሁ ስድብ የምትሳደቡ ማለት ነው። ተረጋጉ። ዙና ሴት ይዞ አግኝተው ምንም ነገር አላለችው ሴቱ ሴት ይዞ አዲስ ከቀየረው ቤት ከተያዘበት ቤት ሴት ይዞ አግኝተዋለች፣ ግን ምንም ነገር አላለችው። ጎበዝ ሴት ነች፣ ጎበዝ ሴት ማለት ነው። ህት እንኳ ቪዲዮ እርጉዙና እየተሰቃየች አንድ ጊዜ ሊያዝ ሳምንት ምናምን ሲቀረው ሳምንቱ ነው፣ ሁለት ሳምንት ሲቀረው የዛኔ ብዙም አላስታውስም፣ ብቻ ግን ሊያዝ ሳምንት ወይ ሁለት ሳምንት ሲቀረው ባሌ አቤ ኢትዮጵያ ሂዶ ነበር። እኔ በወለድኩ በሶስት ወሬ ከምናምን ኢትዮጵያ ገብቶ ነበር። አጋጣሚ አባቱ ታመው ለመጠየቅ ሂዶ አቤ መሲ ነይ ትለኛለች። አስቡት። የተያዘ የቪዲዮ ማስረጃ ያለበት ትክክለኛ ቪዲዮ ነው የምለቅላችሁ የዛኔ ለፈጣሪያችሁ ብላችሁ፣ ለአላህ ብላችሁ፣ ለእግዚአብሔር ብላችሁ ፍርዱን ስጡ። አለቀ። ከዛ በኋላ እኔ ብሬክስ ክፉ ነኝ፣ ኦኬ፣ እቀበላለሁ። ያኔ ግን እናንተ ከቻላችሁ ከቻላችሁ ሀሳብ አስተያየታችሁን በተቻለ መጠን ለኔ በሚጠቅም ነገር ቢሆን ደስ ይለኛል። ምክንያቱም እኔ ከዚህ በኋላ ምንም አይነት ቪዲዮ አልሰራም፣ ከዛሬ ማታ በኋላ ማለት ነው። ምክንያቱም ራሴን ራሴን ማረጋጋት አለብኝ። ትልቅ ችግር ደርሶብኛል። ትልቅ ጭንቅ ውስጥ ነኝ። ትልቅ ነገር ነው በኔ ላይ የደረሰው ነገር በማንም ደርሶ አያውቅም። ስለዚህ ራሴን ምናልባት ከሚዲያም ላገል ይችላለሁ፣ አይታወቅም። የዛሬው ማታ ቪዲዮ ከተለቀቀ በኋላ ከሚዲያ ትንሽ ራቅላለሁ ብዬ ገምታለሁ። አሁን ትልቅ ችግር ውስጥ ነው ያለሁት፣ ትልቅ ጭንቅ ውስጥ ላይ ያለሁት። በጣም አይምሮዬ ቢዚ ነው። ስነልቦናዬ በጣም ተጎድቷል። በዚህ ሰዓት መልእክት እየላካችሁ ያላችሁ ሰዎች መልእክቴ፣ እኔ በጣም በጣም በቃ የማውቀው ብዙ ነገር ስላለ በጣም ነው ይከፋኝ። ለምን ሴት ነች፣ ተሰቃይታለች። እዚህ ስትወልድ ያላየችው መከራ የለም። እኔ ያለው ከጎኗ ግን ደግሞ እኔ ብኖርም ደግሞ ጎደሎ ጎኗን ልሞላ አልቻልኩ። ብዙ ነገር አሳልፋለች አሳልፋ አሁን አብረው ታስራ በእነሱ ሰበብ ነው የታሰረች። እሷ ጥፋተኛ ሆና ተገኝታ አይደለም እነሱ ያጥፋ ያጥፉ እግዚአብሔር ነው የሚያውቀው ፍርዱ። እንደዚህ ነው እንደዚህ ነው አላልኩም፣ ግን ደግሞ በእነሱ እነሱ በእነሱ ሰበብ ታስራ ከእነሱ ጋር ተሰቃይታ ወጥታ፣ ለአንድ ቀን ባህር ዳር ነይ ብሎ ቪዲዮ፣ በቃ ላይቭ ገባ እስከ ሁለት መቶ ሺህ ምናምን ታየለት። ያንን ብር ይዞ ላሻለው ወደ ዱባይ ማለት ነው እሷ ብዙ ነገር መስራት ትችላለች። አይዲያ አላት። ብዙ ነገር በቃ ሰው ይወዳታል። ብዙ ነገር ማድረግ ትችላለች በራሷ ነገር ማለት ነው፣ ጠንካራ ከሆነች። እሱ ግን እኔ እንጃ። ቢያንስ ልጆቹን ያላባት እንዶ ከዛም ከዚህም አንጠብጥቦ ትንሽ አይከብድም? ትንሽ ይከብዳል እኮ ቢያንስ ያንድ አንድ ሰው አንድ ይፈታ ይሆናል፣ አይደለም። ሁለተኛ ግን ከባድ ነው። ያኛውም ሌላ እናት ይሄኛውም ሌላ እናት፣ እንደዛ ነገር በጣም ይደብራል። ግን ደግሞ ከምንም በላይ ይሄ የሱፍ የሚባል ሰው ማለት ነው ብሬክስ የሱፍ እንትን ነው ተከታይ ነው። ያኔ የሱፍ እንደ አምልኮ ነው የሚሄው አሸን የሚለውን ሁሉ ነው የሚሰማ ስለማቅ ማለት ነው። አሸን ብዙ ነገር እንደዚህ ነው እንደዚህ ነው ብሎ ያሳየዋል እና ያንን ነው ጉራ። ምንም አያደርግም። ጉራ ታውቃላችሁ? ጉራ ሳይኖረን እንደዚህ ሰማይ እንደዚህ ማድረግ ልጁ እንደዛ ነው። በጣም እሷ ትዳሬ ብላ ህይወቴ ነው ብላ ልጅ ወልዳለት እሱን ለማስደሰት ወልዳ እንኳን ዛሬ ወልዳ እንደነገር ቪዲዮ ሰርተች ላኪ ያላት እኔ የነበርኩኝ አረ ብሬክስ ትንሽ ቢያንስ እስኪ ጠንከር ትበል። አራት ቀን አምስት ቀን ይሆናት እርጉዙና ገና ስድስት ወር ሳይሞለ ሆዷን እንደዚህ አድርገሽ ወደፊት ብለሽ ሰርተን እንፖስት አላት። ስንት ሰው ነው ሲያሰቃያት የነበረ? መቼ ነው መውለጃሽ አመት ነው ወይ ይዘሽ እንትን የምትይ ያንን ግን የሚያደርጋት እሱ ነው። በቃ ገና ገና አምስት ወር ከምናምን ሲሆነ ነው እንደዚህ አድርጎ ሆዷን ወደፊት ወደፊት በይሆርሽን እና ፎቶ ተነስተን ኮስት ያላት። ያንን ሁሉ እየቻለች ግን የገዛችውን ወርቅ አሽጦ ባዷን ምንም ነገር ሳትዝ በቃ ብሮቹ እንደዚህ ጉች ጉች አሉትን ብር እሱ እሱን ግዥ ቢያንስ ልትሄጂ አይደለ ብዬ ማታ ልትሄድ ያንንም ሳያውቅ ነው የገዛችው። ያኔ ልቴር ስለሆነ ግን ጀግና ነች በጣም እሷ። ፍቅር የሚያሸንፈው ሰው ለፍቅር የሚሸነፍ ሰው ጀግና ሴት ነው። አንዳንዴ አብሮን የሚኖረውን ሰው ሳንወድ ምን እንኖራለን፣ እየበደለን ለመጣላት የምንቸኩላለን። ሳይበድለንም ደግሞ እየወደደን በጣም እያፈቀረን ውስጣችን የማይቀበለው ሰው አለ። እሱ ግን እየበደላት ብዙ ነገር እያደረጋት በጣም ምስኪን ነች። በቃ ነገሮቹን ትትው ታደርገዋለች። ነገሮቹን የሆነ ወደኋላ ትለዋለች። እና አለ አይደለ በቃ ስሜቷን መቆጣጠር ትችላለች። እኔ ሲናገራት እኔ እናደዳለው። እግዚአብሔርን ነው የምላችሁ፣ ለምን ይናገራታል ብዬ ማለት ነው። በጣም እናደዳለው። ለምን እንደዚህ ይናገርሻል? አንቺ አንገሽን ደፍተሽ እንደ ጓደኞችሽ እንኳን አይደለሽም። ትልቅ ተሻት ወተሻት ገዥ የፈለግሽውን አታደርጊ። ለምን ይናገርሻል እላለሁ እኔ ማለት ነው። እኔ እንደ እህትነት እየተሰማኝ ማለት ነው ውስጤ ህት እንኳ እህቷ ወደ ኢትዮጵያ እንደሄደች ከእህቷ ጋር ስንደዋወል እህቷን ምከሪያት፣ መስዬ በጣም ውስጧ ተጎድቷል እና ምከሪያት፣ ተንከባከቢያት። የዋህነች ውስጧ በጣም ታፈቅረዋለች። በቃ እንዳ ሰላም ሰላም፣ ውድ ቤት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ ሰላም ነኝ፣ እግዚአብሔር ይመስገን። ብሬክስ ተረጋጋ፣ ተረጋጋ ማለት ነው። እውነት በጣም የምትገርም ልጅ ነህ። እኔ ይሄን ካንተ አልጠበቅንም፣ ሁላችንም ካንተ አልጠበቅንም ማለት ነው። እንዲህ ቢያንስ እንኳን ልጅ አላችሁ፣ በመሀል ልጅ ወልዳችኋል። እኔ በነገራችን ላይ መሲ ምንም አላለችም፣ እንደውም ለትዳሪፍ መፍረስ ምክንያት የሆነው ዮሴፍ አፕ ነው ያለችው። ሌላ ምንም ነገር ያለችው የሚያስከፋ ቃል ያን ያህል አልተናገረችም። ቢሆንም ግን ያደረግከውን ነገር ነው የተናገረችው። ከዛ ደግሞ ስለ ልጅቷ ስናወራ ቪዲዮ ላይ የምራሱ ኬክ ስትቀባት ነበር። ሚስትህን አስቀምጠህ አንተ ቪዲዮ ኬክ እሷን ስትቀባት ነበር። እና ምንም ቢሆን ሚስትህ ነች፣ ንግስቴ ነች ምናምን ስትል አልነበር? እንዲ ምንድነው አሁን አንተ በጣም የሚያስጠላ የሚዘገን ነገር ነው የምትናገረው። እያደረግኩ ያለው ማለት ነው እና አረጋጉት። መሲም ቢሆን አንተም ቢሆን ተረጋጋ። ምንድን የዚህን ያህል እውነት በጣም የሚያስጠላ ነገር ነው ማለት ነው። እና እኔ እንጃ እንትን ባትሉት መልካም ነው ብዬ ነው የሚለው። እንግዲህ ተመልካቾቼ፣ ምን እንዳለ ከእህቷ ምን እንደሰማችሁ ሰምታችኋል ማለት ነው። በነገራችን ላይ በዚህ አጋጣሚ የተቢን ሳላደንቀት አላልፍም ማለት ነው። እሷ ትል ነበረ እውነት ነው ምላችሁና በጣም እኔ እንደውም በዛን ሰዓት ረ ውሸትሽን ነው ምናምን ብዬ የምናገርባት ሰዓት ነበር እና እና ብሬክስ ተረጋጋ፣ አረጋጋው መስዬም ተረጋጊ ማለት ነው። ሁላችሁም ተረጋጉ፣ ተነጋገሩ በውስጥ እዚህ ጋ ምንም ምንት ማለት አያስፈልገውም።